የጌታችን የኢየሱስ ክርስቶስ ታሪክን በመተወን ሶስት ዓለም ላይ በጣም የታየላቸውና በጣም ታዋቂ የሆኑት ግለሰቦችን በማስመልከትም ነው። በዚያ አጠር ያለ ቪዲዮ ለእናንተ ይዣላቸው መጣሁት። ሮበርት ፓውል ይባላል። የጌታችን የኢየሱስ ክርስቶስ ፊልምን በመተወን በርካቶችን ዓለም ላይ ያነጋግረው። በርካቶች ያውቁታል። የራሱ የቲዳር ህይወት አለው። ቤተሰቦች አሉት። አሁን ደግሞ ትልቅ እድሜ ያለው ሽማግሌ እንደሆነ ጭምርም ነው። ሌላኛው እጅግ በጣም የታወቀ ኢትዮጵያውያን ደግሞ በብዛት የሚያውቁት ብራያን ዲከን ነው። ያው ከዚህ በፊትም በዚሁ ቻናል ይዘንላችሁ መጥተናል። ብራያን ዲከን የጌታችን የኢየሱስ ክርስቶስ ታሪክ ላይ የሰራው አንዱ ታዋቂ ተዋናይ ነው። ሌላኛው ደግሞም ጂም ካውዚል ይባላል። እሱ አንዱ ሌላ ተዋናኝ እንደሆነ ጀምረም ነው። ይሄም በጣም በሚገርም ሁኔታ የእሱ ፊልም በዓለም ላይ የታወቀ ነው። በተለይ በጌታችን ኢየሱስ ክርስቶስ ታሪክ ላይ እውነተኛ ታሪክ ላይ የሰራው ፊልም ማለት ነው። አጠቃላይ እንግዲህ እነዚህ ብዙዎች ተውኖ አሉ የጌታችን የኢየሱስ ክርስቶስ ታሪክ አሜሪካን እንግላንዶች የተለያዩ ሀገራት ኢትዮጵያን እንኳን የሞከሩበት ሁኔታም ተፈጥሯል ግን እነዚህ ሶስቱ ታዋቂ አክተሮች ናቸው በአለም ማለት ነው አጠቃላይ ያጠረ ባለመልኩ ነው ለእናንተ ይዤላችሁ የመጣሁት ሚኪነኝ ከሚኪታ ቡሮንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ ሰላም